ወይ ፈርምልሻለሁ ወይ አብረን ወደ ህግ አካል ሄደን መሆን ያለበት ነገር ይሆናል። ምንም ይፈጠራል። ወንጀለኛ ሁኝም እኳ ምንም ችግር የለውም። አንዳንድ ሰዎች እኮ ጭንቅላታቸው የማይሰራ ሰዎች ወንጀል ምን እንደሆነ እንኳ ለይተው አያውቁም። እኔ ወንጀለኛ አይደለሁም፣ ምንም አይመጣም፣ ህግ ምንም አያደርገኝማ። ወይ ህግማ ምንም አያደርግህም፣ ግን በሰራኸው እና ባጠፋኸው ጥፋት ልክ ህግ ይቀጣሃል ማለት ነው። ስለዚህ ወንጀል አልሰራሁም የሚለውማ ትልቅ ወንጀል ሰርቷል። ያውም እርጉዝ ሚስት በሆነችው በሩታ ላይ፣ በሚስትህ ላይ ሌላ ሴት በመደረብ ከሌላ ሴት ጋር ሸሼ ገዳሚ በማለት እኮ በጣም ትጠየቅበታል። ምክንያቱም እዚህ ጋር ህጋዊ ሚስትህ እያለች ደግሞ ውሽማ ይዘ ወዲህ ወዲያ ስትልኮ ህግ ይጠይቀሃል። ለምንድ ነው ማይጠይቅህ? እኔ ወንጀለኛ ከዚህ የበለጠ ምን አይነት ወንጀል ሰራ አማረክ ከዚህ የበለጠ ምን አይነት እንትን ነው የሚሰራው? በተለይ በዚህ ዘመን ማለት እኔ እንጃ፣ የሴቶች ጉዳይ ይሄን ነገር ይመለከታቸዋል ብዬ አስባለሁ። እንደንትኑ ማለት ነው ምክንያቱም ለነገሩ ወዳ ፈቀድ አለምትሰቃኝ ሴት የሴቶች ጉዳይ እዚህ ጋር ምን አመጣው? ለማንኛውም እንዶች እንግዲህ አብርሃም የመጥሪያው ዛሬ እንደምንም ብሎ እየተንቆራጠጠም ቢሆን እጅ በኪስ አድርጎ በጃፖኒ በቁንጣም ቢሆን መጥሪያው ተቀብሏል ማለት ነው። እኔ በግሌ በጣም ደስ ብሎኛል። እንኳን ደስ አላችሁ። ምክንያቱም ይሄ ነገር ወደ ህግ መሄድ ስላለበት እና ግድ ስለሆነ እያንዳንዱ ነገር ሩታ ማግኘት ስላለባት ምክንያቱም ዋጋ የከፈለችበት ነው። በዩቱቧም ጭምር ማለት ነው። እና በአብርሃም ቁጥጥር ስር እንዳለ ዩቱብ ቻናሏ ሁላችንም እናውቃለን። እሱ ነው ሁሉም ነገር ማኔጅ የሚያደርገው ማለት ነው። እና ስለዚህ ሩታ ይገባታል። የራሷ ቻናል መሰጣት አለባት። እያንዳንዱ ስባሪ ሳንቲም ሳይቀር መካፈል አለባት። ይህ ሁሉ ነገር ደግሞ የሚያደርገው ግለሰው ሳይሆን ህግና ህግ ብቻ ነው። ስለዚህ የሰው ልጅ ደግሞ ለህግ ታዛዥ መሆን አለበት። ትናንትና መታ ስትሰጥ አይ ብለህ እምቢ ስትል ነበር። ሲቀጥል ደግሞ በአብርሃም ዙሪያ ያላችሁ ቦጭቧጫዎች፣ ባጫዎች ምድረ ሴታ ሴቶች ማለት ነው። እና ለዚች አቅማችሁ ነበር ውጥር ውጥር ውጥር ስትሉ የነበረው ይዛችሁት ከሀገር እስከ መውጣት ድረስ የደረሳችሁት ለዚች አቅማችሁ ነበረ። አያችሁ አይደለ? አሁን አቅም እንዳነሳችሁ አሁን ሩታምራ፣ አምርራ ወስና ስትመጣ እንደፈለጋችሁ ጢባ ጢቤ እየተጫወታችሁባት የነበረች ሴት ግን ቆራጥ ሆና ስትመጣ እያንዳንዳችሁ ፈርታችኋል። አብርሃምን በጣም ፈርቷል ታደርጋለች ብሎ አላሰበም ነበረ። ባላሰበበት ሰዓት ነው ሩታ ያመረረችው የወሰነችው ማለት ነው። እና እውነት ለመናገር እነዛ በጭባጫዎቹ እኔ በግሌ በጣም ገርመውኛል ማለት ነው። ምክንያቱም ትላንትና ብዙ ነገር ማድረግ ትችሉ ነበር። ትላንትና ጃስ ጃስ ጃስ ብላችሁ ልጁን ወዳልሆነ መንገድ ከምትመሩት ወደ ትዳሩ መምራት ትችሉ ነበረ። ሰላም፣ ጤና ይስጥልኝ በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደና ናችሁ? ይ እኔ ያለው እግዚአብሔር ይመስገን በጣም ደና ነኝ። ከድምፄ እንደተረዳችሁት እንግዲህ ደስ ብሎኛል። አብርሃም የፍቺ ወረቀት ላይ ለመፈረም ተስማምቶ ሚሆን እንግዲህ ወዶ የሚሆን በግዱ መስማማቱ የማይቀር ነገር ነው። አስቤበት ያንተ አስቤበት እስከ መቼ እንደሆነ ለነገሩ ጭንቅላትህ ማሰብ ቢችል ኖሮ እኮ እርጉዝ ሚስትህን አታሰቃይም ነበር። ነገር ግን ጭንቅላትህ ማሰብ ስለማይችል በተለይ የእርሜላ ካገኘህ በኋላ ጭንቅላት በሆነ ነገር ስልብ አርጋ ስለሰለበችው ህጉ ምን ይላል የሚለው ዝም ብለህ እንዳልከውም ትዳር ማለት የያዝከው በእድሜ ሳይሆን ያለ እድሜ ትዳር ስለያዝክ ህጉ ምን ይላል፣ ባለትዳሮች ላይ ያለው ህግ ምን ይላል የሚለው እንኳ ሳታቅ ነው። እንግዲህ ወደ ትዳር ዘው ብለህ ገባ፣ በአጋጣሚ ተሳካል፣ ትዳር ያዝክ፣ አስረገስክ። ካስረገስክ በኋላ ሌላ ሴት አማረህ እኔ። እንግዲህ አማረኝ፣ የሚያውቁት ሴቶች ናቸው። ስናረግስ ሁሉም ነገር የሚያምረን እኛ ሴቶች ነን እንጂ ወንድ አይደለም። ስለዚህ አንተ እንግዲህ እንዲህ ብጥብጥ ስትል አማረክ መሰለኝ፣ ከሌላ ሴት ጋር እየተንዘላዘልክ መልሰ ወንጀል አልሰራሁም፣ ህግ ምንም አያደርገኝም፣ ችግር የለውም፣ ነገ አስቤበት፣ ታገሺ። እስከ ዛሬ የታገሰች ሴት አንድ ቀን መታገዝ መታከስ የሚያቅጣት ይመስልሃል? አማርኛ ሁላ ጠፋ፣ የምር አይናቹ ይጥፋና በተለይ ሽልጥልጦች ማለት ነው። ሌላው የሩታ ትልቁ ውሸት ምንድን ነው? ወንድሟ ያልሆነ አቡሽን ወንድሜ ነው ብላ ዛሬም ይዛው መታለችና እና ይሄ ነገር በእርግጥ የታወቀ እኮ ነው። ምን እንደምሰሩ ግን እኛ በምሰሩት ስራ ላይ ብቻ ነው ትኩረት አድርገን ሀሳብ አስተያየታችን መስጠት ያለብን እንጂ ይሄ ነገር ሆን ተብሎ እየተሰራ እንደሆነ የሚያሳውቀው ይህ ልጅ እኛ አናቀውም። የሩታ ወንድም አይደለም። እህቷም አታቀውም። እናቷ አባቷም አያውቁትም። በቃ ጀስት ጓደኛ ነው፣ ግን ወንድም ተብሎ መጣ። አንዱ እንዳውም አልመጣም። እሱ እንግዲህ አፍላ ፍቅሮች ላይ ድራማ ጀምሯል እና ወደዛኛው ተሰናበተ መሰለኝ። እሱ መኖር ነበረበት። ሩታ እንግዲህ ወንድም ለመቼ ነው መከታ አይደለ እንዴ? ስለዚህ ለዚህ ለዚህ ያልሆኑ ቤተሰቦች ለመቼ ይሆናሉ ቤተሰቦችሽ? እውነቴ ነው ምልሽ፣ አንቺን እንደማይወድሽ እኛ አረጋግጠናል። ቢወድሽ ቢያከብሩሽ ስለአንቺ ቢያስቡ ቢጨነቁ ኖሮ እውነትም የምሰሩት ነገር ትክክል ቢሆን ኖሮ የፈለገው እናት ብትበድያትም በድላኛለች ብላ ብታስብ ራሱ እሷ እኛን አቅም በእርግጥ ቤተሰብ ብትበድያቸውም ብታስከፊያቸውም ብታስቀይሚያቸውም ከነሱ አብርሃም አስበልጠሽ በመሄድሽ እኔ ትክክል ነሽ እኮ ብታስበልጭባቸውም ዛሬ ላይ ችግር ሲደርስብሽ እና እንደዚህ ስትሰቃይ ዝም አይሉም ነበር፣ ዝም አይሉም ነበረ። ብዙ ኃይለኛ ወላጆች አይተናል። ግን ልጆቻቸው እንደዚህ አይነት ነገር ሲደርስባቸው ነይ ግቢ። አሁን ለምሳሌ እነ ሳምሪ ፋኒ እዩ የዋቸው ሳምሪ እና ፋኒ ጂጂና ሳምሪ በምንም አጋጣሚ አይገናኙ ብለን እናስብ ነበረ። ብዙ ተባብለዋል፣ ብዙ ተሰዳድበዋል፣ ብዙ ብዙ ብዙ ነገር ምስጢራቸውን ዝግዝግ አድርገው ለሚዲያ አውጥተው ተናግረዋል አደለ? ዛሬ ግን ችግር በሚደርስባት ሰዓት እናቴ ብላ ስትሄድ እናትየው እትፍ ብላ አልተፋቻትም። ነይ ልጄ ብላ ከነ ልጆቹ አቅፋ ዘና እያሉ በደስታ እየኖሩ ነው የሚገኙት አደለ? ስለዚህ ቤተሰቡ ምንም አክል ጨካኝ ቢሆን፣ ምንም አክል በአንቺ ቢከፋ፣ ምንም እንኳ ባንቺ ልባቸው ቢሰበር፣ በያዝን አረዳችንም ብለው ቢያስቡ ራሱ እንደዚህ አይነት ችግር በሚደርስብሽ ሰዓት ከጎንሽ መሆን ነበረባቸው። ትክክል ከሆነ ማለት ነው። እውነት ከሆነ ማለት ነው። ድራማ ካልሆነ ማለት ነው። እና በዚህ ልክ እህትሽም ወታ ትናገርም ነበር ብዬ እንዳስብም ሆንኩኝ ነገሮች ደግሞ እንዳምን አንዳንዴ፣ ይሄ ነገር ወዴት እየሄደ ነው እንድልም እያደረጉ ለማንኛውም ብቻ እናንተ ይመቻችሁ። እኔ አሁን ድራማ ነው አይደለም የሚለው ላይ አይደለም ሀሳቤ። ዛሬ ግን የወሰንሽው ትላንት የወሰንሽው ዛሬም እንትን ያልሽው ሀሳብ እኔ ተመችቶኛል። እውነት በዚህ ከቀጠልሽ ነው፣ ነገ ምን እንደሚፈጠር ምን እንደምታመጡ አናቅም። ምክንያቱም አውቃችሁ ነው ለነገ ያሳደራችሁት። ምክንያቱም ፓርቲቱ አንድ ቪዲዮ እንዲወጣላችሁ ስለፈለጋችሁ ነው እንጂ ዛሬም ማለቅ የሚችል ጉዳይ ነበረ። ምንም ግርግር አያስፈልገው፣ የሁሉ ሰው አያስፈልገው፣ መለመን አያስፈልገው። በቃ ይህ ያበቃለት ያለቀ ጉዳይ ነው። ሩታ ከአብርሃም ጋር ከሆነ ሰላም አታገኝም፣ ፍቅርም የለም፣ ደስታም የለም፣ ሁሌም ማልቀስ ነው። ሶ ያለባት አማራጭ መፋታትና ማፋታት ነው አልፋታም አልፈታም አልፈርም የሚል ሰው ደግሞ በጸባይ ተለምኖ ወምቢ ሲል ህጋን ጠልጥሎ ሲወስደው ወዶ ሳይሆን በግዱ ልክ ዛሬ ምላሱ እንደታሳሰረ እውነት ነው እንዴ ሮታ መረረች እንዴ ጨከነችብኝ እንዴ ብዙ ነገር እንዳሰበ ነው ከፊቱ የሚነበበው ማለት ነው እና እንደዛ እንደሆነ ሲገባው እና ሲረዳ የዛኔ ወዶ ሳይሆን በግዱ ይፈርምልሻል። አንቺም ነፃነትሽን ታገኛለሽ። እሱም ይሄድበታል ያለው መንገድ ሁሉ ይሄድ ይመቻው። ከሄርሜላ ጋር ተስማምተዋል፣ ተዋደዋል፣ ተፈቅረዋል። ኤች ኤንድ ኤ ምናምን የምትሉ ይሄው በቃ፣ አመጨረሻው ዘመን ደረሰ እኮ በቃ አብርሃም እና ሩታ እዚህ ጋር ላይ ያበቃ ነው እንግዲህ። ምናልባት ሩታ እርቅ ብላ መታ ካልተሽለል ጠለጠች ማለት ነው እና የሩታ ነገር አይታመንም። እኔ በግሌ በጣም ደስ ብሎኛል። ሩታ በዚሁ አቋምሽ እንድትቀጢ ነው የምንፈልገው። ራስሽን ማስከበር፣ ራስሽን ማስከበር፣ ራስሽን ማስከበር ላይ በደንብ መስራት አለበሽ። አየሻ? ዛሬ ፈሩሽ። አየሻ? ዛሬ አንገታቸው ደፋ። አየሻ? ዛሬ እስከ መለመን ድረስ ተይው ሩታ ነገር እስከ ማለት ድረስ ደረሱ። ትላንት ተሳፋቸው ሲከፍቱብሽ ነበረ፣ ሲስቁብሽ ነበር፣ ሲሳለቁብሽ ነበር ባንቺ ሀዘን በጣም እንደ ፊልም ከፍተው ኢንጆይ እያደረጉ ነበረ ይህ ነገር አትወስንም ምንም አታመጣም ማንም የለም ካጠገቧ ቤተሰቦቿም እንደሚታዩ ነው ምናምን የሚል ሀሳብ ውስጣቸው አድሮ ነበረ ዛሬ ግን አሀ ይቻላል እንዴ ብቻም እንዲህ መወሰን ይቻላል እንዴ ለካ እንዲምናት እንዴ እንዲሉ ስላደረግሽ እኔ በግሌ በጣም አመሰግንሻለሁ በጣም ደስ ብሎኛል በዚሁ ግፊበት ቀጥይበት ይመችሽ ይህንን ለማለት ነው የመጣሁት። ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ወዳችኋለሁ።